መገኛው ለገሃር የሆነ በውበት ተንደላቆ አስፋልት ላይ የተቀመጠ ከመስታወት ወደ ውጭ እይታን በደንብ እንድታዩ የሚያደርግ ግን ድምፅ በፍጹም ወደ ቤታችሁ ውስጥ የማያስገባ አፓርትመንት ነው። ይህ የምትመለከቱት ሳሎን ነው። ወለሉ የተሰራው ኤስፒሲ በሚባል ማቴሪያል ነው። ሰፋ ያለ ነው። ብርሃን በደንብ ይገባል። የብርሃን ስብጥሩ በጣም ቆንጆ ነው። ከፍታው እጅግ ደስ ይላል። ከተማዋን በደንብ ማየት ያስችላችኋል። ከዛ ባሻገር ምሽት ሲሆን ደግሞ የበለጠ ከተማዋን በስፋት እንድትመለከቷት የሚያግዝ ነው። እዚህ ጋ ቀጥታ ከቅድሙ እንደገባችሁ እዚህ ጋ የምናገኘው በር አለ። በነገራችን ላይ የኤመርጀንሲ ኮል ዛጋ የታችኋል። ወደዚህ ስንገባ አይረኒንግ ሩም ልትጠቀሙበት ትችላላችሁ፣ ይሄን ስፔስ። ከዛ ባሻገር ገባ ዘለግ ስትሉ ውስጥ መታጠቢያ ክፍል ጥንቅቅ ውብ ሆኖ የተሰራ ነው። እያንዳንዱ ክፍል ውስጥ የራሱ የሆነ ሳከር አለው። ስለዚህ ጠረን ወደ የትኛውም አቅጣጫ መውጣት አይችልም፣ ተስቦ ጥሩ የሆነ ሳከር። ድምፁም በሳካ አርጎ በደንብ ማውጣት የሚችል ነው ሽታ ወይም ምክምክ የሚል በመዘጋቱ ወይም ደግሞ መስታወክት መስኮት ባለመኖሩ ምክንያት አየር ባለመዘዋወሩ ምክንያት የሚመጣ የመታፈን አይነት ስሜት የለውም እንደምታቁት። ስለዚህ ይሄ ጥሩ የሚባል ስፋት ያለው ነው። ሚድ ስሩምም ልትጠቀሙት የሚያስችል ነው። ምናልባት የዚህ ስፋት ትንሽ አነስ ያለ ካልሆነ በስተቀር አንድ አልጋ በትክክል ማዘርጋት የሚችል አይነት ስፔስ ነው ከአጠገቡ ኪችን አለው ይሄ ኪችን የላይት ሲስተሙ ጥሩ ሆኖ ተሰርቶለታል ብርሃኑ ማለት ነው የወለሉ ምርጥ ነው እንዲሁም የግድግዳው ላይ አንድ አይነት ከለር ብሌንድ አርጎ በመሄዱ እጅግ በጣም ደስ ያሰኛል እዚህ ግራናይት ቶፑም ከላይ ያለውም አንድ አይነት በመሆናቸው በጣም አይረብሽም። ልኩ በጣም ያምራል። የስቶፍ ስፔስ ነው የተመለከታችሁት። ይሄ በሚከፈትበት ሰዓት ፍሪጅ ልታስገቡበት የምትችሉበት ስፔስ ተገጥሞለታል። ከላይ እንደ ጌጦች ወይም ደግሞ ሰሃኖች ልታስቀምጡት የሚችሉት ሀይ ኳሊቲ በሆነ ማቴሪያል የተሰራ ነው። ውሃ ሪዚስት ላይ ረግ የሚችል ማቴሪያል ተጠቅመውበታል። ስዘጉት ማግኔቲክ ነው። ማለትም ስዘጉት ግጥም ብሎ ሳባ አድርጎ ነው። እነዚህ ስሞክ ዲቴክት ያደርጋል። ከዛ በኋላ ስፕሪንክል ውሃ ክስተት ወይም እሳት አደጋ ካለ እንደዛው ላይ የምትመለከቱት አራት መያዘኑ ደግሞ ሽታን ምግብ በምታወስድበት ሰዓት ሳክ ሊወስድ የሚችል ነው። እዛች ማዘን የተመለከታችኋት ደግሞ ብሬከሮቹ በውስጥ አሉ። የእያንዳንዱ ብሬከር ናቸው። አሁንም በዚህ ጋዘ ላይ ግብለን ስንገባ እዚህ ክፍሉስጥ መታጠቢያ ክፍል ነው የምታገኙት። ይህ ንጽህና መጠበቂያ እንደምትመለከቱት ጥሩ የሆነ ሉክ ያለው ንጽህና መጠበቂያ ነው። ለባለ ሁለቱ መኝታ ክፍሎች እንደ ኮመን ልትጠቀሙ ትችላላችሁ። የንጽህና መጠበቂያ ወይም ደብሊዩሲ ደግሞ አሰራሩ ትንሽ ለየት ያለ ነው። ዘመናዊ ማለት ነው። ግድግዳ ውስጥ ነው ፍላሽ የምታደረጉት ያለው። እዚህ በኮሪደር ስፔሱ ላይ ስንወጣ ደግሞ ወደዚ አንድ ክፍል ስንሄድ እዚህ ክፍል ውስጥ የምናገኘው ሌላ መኝታ ክፍል፣ አንድ መኝታ ክፍል አለ። ይሄ መኝታ ክፍል የልጆች መኝታ ክፍል ነው። ሰፋ ያለ ብርሃን በደንብ ያስገባል። ከዛ ባሻገር ግላሱ ደብል ግላስ ነው። እያንዳንዱ ክፍል የኢመርጀንሲ በደንብ ለምሳሌ እጣንም አንዳንድ ነገሮችም በጣም ጭስ ያላቸው ነገሮች ቢጸሱ አላርም ያደርጋል ከዛ በኋላ የባሰ ከሆነ ደግሞ ውሃ ለቆ ራሱ እዛ ክፍል ውስጥ ያለውን የነደደው ነገር እንዲያጠፋ ማድረግ ይችላል። የተገጠመው ቁም ሳጥን ይህን ነው የሚመስለው። ጥሩ የሚባል ነው። ስፋቱም ጥሩ ነው። አንድ አልጋ በደንብ አድርጎ ለልጆች የሚሆን ስፔስ አለው። የበሩ ሎክም እንደምትመለከቱ ጠንከር ያለ ቆንጆ ኳሊቲ ያላቸው የበሩ ሎክ ነው ያላቸው። በሮቹም ጥሩ ኳሊቲ አላቸው። ኮሪደር ስፔሱ አንድ ሜትር ከ10 አካባቢ ከ20 አካባቢ ስፋት ያለው ኮሪደር ስፔስ አለው። እዚህ ጋር የምትመለከቱት የበሩ ውስጡ መወልወያ መጥረጊያ ምናምን የምታስቀምጡበት ለራሱ የሆነ የተዘጋጀለት አለ። ይሄኛው ሁለተኛው ደግሞ ቀጥታ የምንመለከተው ላውንደሪ ነው ያለው። ይሄ ላውንደሪው የምትመለከቱት የላውንደሪ ፊት አለው እዛ ጋር ውሃ ድሬን ውሃ የሚመጣበት ከታች ድሬን የምታደረጉበት የኤሌክትሪክ የምትጠቀሙበት ከዛ ባሻገር ወደ ላይ ቀናችሁ ብላችሁ ስት እምን መለከት ደግሞ ሳከራ አለው። ምንም አይነት ጠረኖችን እምክ እምክ የሚል አይነት ጠረን የተዘጋ አይነት ስሜት በውስጡ እንዳይኖር ቀጥታ ኤሌክትሪክ በበራ ቁጥር ያ ሳክ ያረጋል ማለት ነው። ቆንጆ የሆነ ነው እንግዲህ በጣም ለዘመናዊ ቤቶች ሁሉም መስኮት የላቸውም። እንግዲህ አፓርትመንት እየዘመኑ እየዘመኑ በሄዱ ቁጥር ብዙውን ለማጠቃለል በሚል ብርሃን በደንብ በየመታጠቢያ ክፍሉ የለም። ይሄኛው ሌላው ክፍል መኝታ ክፍል ነው። ይህ መኝታ ክፍልም እንደምትመለከቱት ጥሩ የሆነ ብርሃን በደንብ ይገባለታል። ቆንጆ የከተማ እይታ አለው። ቆንጆ የከተማ እይታ የምታዩበት ነው። እንዲሁ በለገሃር በስተኋላው በኩል ያለው ነው እይታ የምትመለከቱት፣ በስተፊትለፊት ቅድም የተመለከታችሁትን ነው የሚመስለው። እታች ፓርኪንግ ሎት በጣም ቆንጆ ፓርኪንግ ሎት አላቸው። በየቤት ቁጥራችሁ ነው ፓርኪንግ ሎት ያለው። ስለዚህ እዚህ ላይ እንግዲህ የምትወዱ ሰዎች የራሳችሁ ማድረግ የምትፈልጉ በኪራይ ነው የራሳችሁ ልታደርጉት የሚችሉት ስለዚህ ከወደዳችሁ 44365959 ስልካችን ነው፣ ታገኙናላችሁ። እኛ እየጎብኘን እንቀጥላለን። ይሄኛው እንግዲህ ሌላኛው መኝታ ክፍል ያልኳችሁ ነው። እዚህ መኝታ ክፍል ጥሩ የሆነ ቁም ሳጥን ሰፋ ያለ ነው። ከዛ ባሻገር እዛ ጋ ማጥኛ አለው። ኮምፒውተር ጃክ የምትሰኩበት ስፔስ አለው። እንዲሁም ዳታ ኬብል የሚመጣበትም የዳታ ፊት ኬብል እዛ ጋር ሶኬት ይመስላለ። እዛ ላይ ዳታችሁን ዳይሬክት በገመድ የምትጠቀሙ ከሆነ በገመድ ብሮድባንድ ከሆነ መጠቀም ያስችላችኋል። በፋይበር የመጣም ቢሆን እንደዛው። ይሄኛው ሌላኛው ንጽህና መጠበቂያ ነው። እስካሁን እንግዲህ ሶስት ንጽህና መጠበቂያ አይታችኋል። ይሄ ገንዳ ያለው ነው። ቆንጆ የሆነ ነው። ከለሮቹ እንደምትመለከቱት ብዙ አይረብሹም። ጥሩ የሆነ ኳሊቲ ይናገራሉ፣ አይጮሁም። ቆንጆ የሆነ ዲሰንት የሆነ ከለር ነው። የምታዩባቸው ሳከር በየ ንጽህና መጠበቂያ አለ፣ ለጠረን ለሚሆን ማለት ነው። ቅድም እንደነገርኳችሁ ፍላሽ የምታደርጉትንም ቢልት የሆነ ነው በውስጥ ማለት ነው። ከዛ ባሻገር እጃችሁ የምታጠቡበት ይሄ የምትመለከቱት እንጨት ነው። ሳፋሪያ ነው ማለት ውሃ እንደ ኤምዲኤፍ ምናምን ውሃ ሲነካው በቀላሉ የሚጎዳ አይነት ማቴሪያል አለም አደለም። ስለዚህ ንጽህና መጠበቂያ ውስጥ በመኖሩ ምክንያት አይበላሽም። መጥረግ ማጽዳት አስፈላጊ ቢሆንም ግን በቶሎ በውሃ ምክንያት ኩርፍርፍ ብሎ እንደ ኤምዴፍ የሚበላሽ አደለም። እዛ ጥግ ላይ የምትመለከቱት ፎጣዎችን የተለያዩ ነገሮችን ልታስቀምጡበት ያስችላችኋል። ይህ እንግዲህ ሶስተኛ የንጽህና መጠበቂያ ነው። ቤቱ ውስጥ ሶስት መኝታ ክፍል አለው፣ አራት ንጽህና መጠበቂያ ነው ያለው። አንደኛው ቅድም የተመለከታችሁት የሰራተኛ መኝታ ክፍል ላይ የሚገኝ የራሷ የሆነ ንጽህና መጠበቂያ ነው። ግን አንድ ገባን በኪችኑ ጋር የተመለከት ነው ማለት ነው። ይሄኛው ደግሞ ገንዳ ያለው ኮመን የሆነ መታጠቢያ ነው። ገንዳ ስትፈልጉ ትታጠቡበት ማለት ነው። ሌሎቹ በጠቅላላ መታጠብ ስትፈልጉ ዳይሬክት ልታጠቡበት የሚያስችላችሁ ነው እና ቆንጆ የሚባል ገንዳ ያለው ንጽህና መጠበቂያ ነው። አሁን ስናልፍ ወደ ምንመለከተው ማስተር መኝታ ክፍሉን ነው። ማስተር ወይም ዋናው መኝታ ክፍል ደግሞ የምትመለከቱት ነው የሚመስለው በደንብ ከመሬት ጀምሮ ሙሉ ለሙሉ ወደ ውጭ የምትመለከቱትን ሉክ ያሳያችኋል። ከተማዋን በደንብ ነው የምታዩት እንግዲህ ቀንም ምሽትም በደንብ እንድታዩ ያግዛቸዋል። ከተማዋን ደግሞ ቤት ደስ የሚለው ሙሉ የሆነ ጥርት ያለ የፀሐይ ብርሃን ወደ ቤታችሁ ሲገባ በጣም ያስደስታል። ከዛ ሁሉ ደግሞ ወደ ውጭ የምትመለከቱት ድምፅ ወደ እናንተ ጋር፣ ለምሳሌ እዚህ ጋር የዚሁ አፓርትመንት ኤክስቴንሽን አለ፣ ግን የኮንስትራክሽን ድምፅ ግን አይሰማችሁም። ምክንያቱም ደብል ግላስ የሆነ መስታወት በመሆኑ ምክንያት ማስተሩ ይህን መስለው ወክ ኢን ክሎዚት ወይም ቁም ሳጥን በስተቀኝና በስተግራ በኩል ይቺ የመልበሻ ስፔስዋናት የምትመለከቷትን የሚመስለው በስተግራ በስተቀኝ ቁም ሳጥን ወይም የባል ወይም የሚስት የሁለት ሰው የምትመለከቱት። ለሴፍቲም እንደዚሁ የጭስ ዲቴክት የሚያደርግ አለው። ወደ ውስጥ ገባ ስንል ደግሞ እዛው ንጽህና መጠበቂያ ማስተር ውስጥ የራሱ የሆነ ንጽህና መጠበቂያ አለው። ይህን የሚመስል ንጽህና መጠበቂያ ያለው እንድታገኙ እንጋብዛችኋለን። መገኛው ለገሃር ላይ አስፋልት ዳር ላይ የሚገኝ ነው። በኪራይ የራሳችሁ እንድታደርጉት እንጋብዛችኋለሁ። እዚህ አካባቢ ላይ አፎርድ አረጋለሁ ብኖር ደስ ይለኛል ብላችሁ የምታስቡ 44 36 5959 ስልክ አለ። በዚህ ስልክ አግኝታችሁን ሄሎ ብትሉን ለገሃር ዋን አፓርትመንት ላይ የሚገኘውን ቤት ተንደላቅቄ ልኖርበት ብላችሁ ካስባችሁ ልታገኙን እንፈቅዳለን። የነበረን ጊዜ እጅግ እናመሰግናችኋለን። እናንተ ቀሪውን ቪዲዮ ትጎብኙታላችሁ። የሰላም ጊዜ ተመኘው። ሰላም